እንደዚያ እንዴት ነው ድሮ የነበረው አካሄድ እና በዘመናችን ያለው መንፈስ አካሄድ? መቶ በመቶ ልዩነት አለው። ያ የድሮው ከየዋህነት ጋር ሶስት ቀን ሲጠመቁ ድራሽ አባቱ ይጠፋል። ግን ከሄዱም በኋላ ደግ ናቸው ገብተዋል። ስለዚህ ተመልሶ ለመያዝ ያለው አቅምና ጉልበት በጣም ደካማ ነው። የዋህነቱ መንገድ ይዘጋበታል። ሰባት ቀን ቢጠመቁ በሰባቱ ቀን ለቋቸው ወደሚሄድበት ይሄዳል። ሲኦል ባሄድም በዛው በየመንደሩ እና በየምናምኑ ይልከሰከሳል። ሀያ ቀን ሀያ አንድ ቀን ቢጠመቁ ይለቃቸዋል። አሁን እንደዛ አይደለም። ዛሬ ሰው ከሰይጣኑ በልጧል፣ በሀሳብም፣ በባህሪም በጠባይም። ስለዚህ እዚህ ለሁለት ሰዓትና ለሶስት ሰዓት ጋንጭሩ ሕሊና ውስጥ ተቀምጦ ጠበል ነክቶ ብትሄድ ለሱ ምንም አይደለም። ለምን? እዛ ቤት ውስጥ ስትደርስ የሚመጣውን ነገር ያውቃል። ነጭናጫ እንደሆንክ ያውቃል። ትዕቢተኛ እንደሆንክ ያውቃል። ነገረኛ እንደሆንክ ያውቃል። ሁሌና ውስጥ፣ ልቦና ውስጥ የሆነ ነገር እንዳለ ያውቃል። ስለዚህ ይህንን ሀብቱን ለቆ ወዴት ነው የሚሄደው? እነዚህ ሀብቶቹ ከውስጣችን ሙልጭ ብለው ካልጠፉ በቃ ተጠምቀናል፣ በደንብ ከላይ ጀምሮ እስከ ግሬ ድረስ ብስብስን ያልኩት ብለን ብናወራ እሱም አብሮ ይበሰብሳል፣ ችግር የለበትም። ይህንን ልናውቀውና ልንገነዘበው የሚገባ እውነት ነው። የሚጠላቸው ነገሮች የጸሎት ቦታ መኖር፣ ጠዋት ማታ የአምልኮት ስግደት ውስጥ መግባት። የአምልኮት ስግደት አይቋረጥም። ምንጊዜም ጠዋት ማታ የምስጋና እንጀራህን መብላት ባሉት ሰዓት ቀንም ቢሆን በእረፍት ጊዜ የጸሎት ስፍራህ ላይ መገኘትና መጸለይ፣ እጅም መዘርጋት። እጅ ስትዘረጋ አይወድም። በተጨማሪ በሰውነት ውስጥ ያደፈጡ ጠላቶችህን በመቁጠሪያ ስትመታቸው ምልክቶች ያሳዩሃል። እነዛም ከነዛ ምልክቶቹ መውረር፣ መብላት፣ ማቃጠል፣ በሰውነት ውስጥ መሄድ፣ እንደ ድንጋይ መሆን፤ እነዚህ አምስቱ የክፉ መንፈስ በህይወት ውስጥ የማድፈጥ ምልክቶች ናቸው። አድፍጦ የመቀመጡ ምልክቶች ናቸው ማለት። በል በርታ። ምን ነው? ጆሮ ይሰማል ነበር? እንደት ነው ጆሮሽ የማይሰማም? ግራጆሬ ድንቆሮ ነው። እስቲ በዚህ ድፈኝ። ይሰማል ስንት ጊዜ ነው ከደነቆረው? ህፃን ኮኜ ነው ገና ህፃን ኮኜ ነው ገና ህፃን ሆነሽ። አሁን ይሰማል ማለት ነው። እንዴት አወቅሽ? መስማት ነው። በሁለቱም ይሰማል። ጥቅጥቅ ያለ ነበርና አሁን ነው የተሸኘው እዚህ ጋር ማለት ነው። ነው ያለችው። ስትመጣ መጀመሪያ የምትሰማ መስላኝ ነበረ። ስጠራት ቆይታ ነው የምሰማው። ምነው ስላት ይሄ ጆሮ ያመኛል አለች። ይሄማ የሆነ ነገር ይኖራል፣ ቅባ ቅዱስ ይደረግልሻልና ቤ ጸሎት ቤት አስገብቼ ቅባ ቅዱስ አደረግኩላት። እንዱ እሱማ ሲሆን የባሰ ይመግላል አለች። ለጊዜው ወስዳ ያው ሶፊ አስጠረገችላት። ከዛም በኋላ ቅባ ቅዱስ እየተደረገ ከዛ ጸሎት መጀመር አለብሽ፣ መጸለይ አለብሽ፣ መስገድ አለብሽ አልኳት። ያው እየጸለየች ምን እያለች እያለ ስትመጣ ፈነዳ፣ ያዘ አሁን እዚህ መታ። 15 ሺህ አጋንንት ብላ ነው የተሸኘላት። አዎ 15 ሺህ ባ አዎ። ከዛ ወደዛ መጣችና ምን ሆነሽ አልኳት። ዝም ማለሽ ቆይችና ጆሮ ይሰማ ማለችን። ለምን መጣሽ ሳትነግሪያቸው ብዬ ልጅ አትመጣ። እሷም ገራ ገብቷት ነው ደነገጥሽ ደነገጥሽ መስማቱ። አሁን በሁሉም አቅጣጫ እየተሰማ ነው እንግዲህ። ከሄዱት አንደኛው መንፈስ ነው ጆሮን የደፈነው ማለት ነው። የሚገርም ነው። በጣም በደንብ ይሰማል። ሰይጣን ነው እንደዚህ አደረገው። ስንት ዓመት ነው ሳይሰማ አይቀርም? ግን በቃ ሕፃን ትምህርት ቤት ስማር ሁሉ አንዳንድ ጊዜ አልሰማም፣ አብዛኛውን ጊዜ አልሰማም። በቃ ትምህርት ቤት አስተማሪ የሚነግረኝ ባጠቃላይ አልሰማም። በይ በርቺ፣ እሺ በይ በርቺ። አንቺ የሚያወድለኝ ሆነሻል ማለት ነው እንግዲህ እግዚአብሔር ይመስገን። በጣም ነው ደስ ያለን። እኛ ጋር ስትመጣ ገና ስትመጣ ነው የነገርኳት፣ ችግር ይኖራል፣ ጸልይ ስላት። ብዙ ጊዜ ይሻትልም ነበረ መስከር ጀመረች። ይኸው እግዚአብሔር ይመስገን ዛሬ ዳነች። በጣም ጥሩ ነው። በጣም ጥሩ እግዚአብሔር ይስጥልን። ደብተራዎች ምን አይነት ሲስተም ጀምረዋል። ያንን ነገር አዘጋጅቼልሻለሁ መስተፋቅሩን ተሰርቶልሻል። ይሄ እንትኑን ለእንትኑ ለማፍሰሻ የምትፈልጊው ነገር ለገበያ ለድግምት፣ ለአንዳንድ ነገሮች የምትፈልጊው ለስልብና የምትፈልጊው ነገር ደግሞ በዚህ ያህል ብር ነው የምሰራልሽ እና ችግር የለውም ያው አንዳንድ እህቶቻችንም ይሄ ነገር ጨርሰውት ስልካቸውን እንዲያውም እልክልሻለሁ አሪፍ ሆኖላቸዋል ብሎ ይልካል። ይሄ ነገር አላጋጠማችሁም? ቴክስት ዝም ብሎ ይላካል ቴሌግራም ላይ ምናምን አውቀው ነው የሚልኩት ደብተራዎች። ለማንም እየላኩት አይደለም። ለእናንተ ሆን ተብሎ ፐርፐስ ግን የተላከው ስልክ ተሳስቶባቸው እናንተ እነዛ ሰዎች መስለዋቸው ወይ ተሳስቶ ሜሴጅ ላኩ ለእኔ ላኩልኝ ለሌላ ሰው እልካለሁ ብለው ብላችሁ እንድታዩት ነው። በስልክም ቴክስት ነው በቴሌግራም ነው የሚልኩት የሚገርማቸው እና እስክሪንሹት አድርገው ብዙ ሰዎች ይልኩልኛል። አንዳንድ ሰዎችም ተሸውደዋል። ኦኬ ለእኔም ለምን አይሰራልኝም? እስቲ ለእኔም ስራልኝ በለው ደውለው ምን ጌታ እንደዚህ ቴክስት ደርሶ ነበር ተሳስተው ሊሆን ይችላል ላኩት ግን እኔም በዛውም እፈልጋለሁ እንድትሏቸው ነው የሚፈልጉት የወለላይቱን መቤት ልጆች መስታምመተት የሚባለው በስራ በእውቀት በስልጣን የሚበልጠውን ስኬታማ የሆነን ሰው እንደ ተቀናቃሚ በመቁጠር እንዳይሞት እንዳይኖር በህመን ብቻ እየተሰቃየ እንዲኖር የሚያስመትቱበት የምቀኝነት የክፋትና የቅናት መተት ውጤት ነው። ይህንን ስል አንዳንዶች ሰው በክፉ መናፍስት እንዴት ሊታመም ይችላል፣ እንዴት ጤናውን ሊያጣና ሊታሰር ይችላል የሚሉ አይጠፉም። የሚገርመውና የሚደንቀው ግን ብዙ ኦርቶዶክሳውያን የሰኔ ጎልጎታን እየጸለዩ ክፉ መናፍስትን በህመም ተመሰለው ሰዎችን እንደሚያሰቃዩ ጸሎቱ ላይ እያነበቡ አያስተውሉትም። ክፉ መናፍስት በዚህ ደረጃ በህመም ተመሰለው ሰዎችን እንደሚያሰቃዩ አያውቁም። ግን ጌታችን ራሱ ለእናቱ ለድንግል ማርያም ሰኔ ጎልጎታ ላይ ክፉ መናፍስት በህመም ለዛም በተለያዩ ህመሞች ተመሰለው እንደሚያሰቃያቸው ተናግሯል። መስተሐምምና ህልመድብዳብ አንድ የሚያደርጋቸውና የሚለያቸው የራሳቸው ጠባ ያለ መስተሐምም መተት ወደ ህይወታችን የሚመጣው በሁለት መልኩ ነው። አንደኛው ምቀኞቻችን አሊያም ተቀናቃኞቻችን ልክ እንደ ደንቃራ መተት የሚያስነኩን ወይም የሚጥሉብን ነገር ተከትሎ ነው የሚመጣብን። መተቱ አንዳንዴም የምንጠቀማቸውን እንደ ገንዘብ፣ ልብስ፣ ምግብ፣ መጠጥ ወዘተ መግቢያው ነው። መስታምን መተት በእንቁላል በአይጥ በድመት በዶሮ በአይነምድር ወዘተ ተደግሞ በግቢያችን በስራ ቦታችን ይጣላል፣ ይቀበራል። ይህንን የተጣለውን መተት በእጃችን ስንነካ፣ በእግራችን ስንረግጥ መንፈሱ በቀጥታ ወደ ሰውነታችን ይገባና አንድ ሳይሆን ብዙ በሽታዎችን ተመስሎ ያሰቃይናል። የወላይቱ ቤት ልጆች እንደ ምግብና መጠጥ ያሉትን በስማ ብለን ባርከን ስለማንጠቀም አንጠቀም መጠጡ በቀጥታ ወደ ሰውነታችን ገብቶ ክፉ ደዌ ሆኖ ይቀመጣል፣ ለኛንም ያሰቃይናል። በተለይ በሚበላና በሚጠጣ ነገር ውስጣችን የገባው። የመስታምን መተት ክፉኛ ጤናችንንና የውስጥ አካሎቻችንን ሊጎዳ እኛንም ለሞት ሊዳርገን ይችላል። በመተት ብዙ ሰዎች ጤናቸውን ያጡትና ሕመምተኛ የሚሆኑት በሚበላና በሚጠጣ ነገር መተት እያበሏቸው ነው። እናንተም ስትበሉ በስማም ብላችሁ ባርካችሁ ጸሎት አድርጋችሁ ስለማትበሉ መተቱን ትበላላችሁ። ከዛ የመተት ሕመምተኛ ትሆናላችሁ። ሁለተኛው መተቱን መታቾች ወይም አስመታቾች በቀጥታ የደዌ አጋንንት ወይም የህመም አጋንንት የተባሉን እንደ ጥላው ወደኛ በመላክ እንዲጠናወተን በማድረግ ለሰውና ለሐኪም የማይታወቅ በሽታ ላይ እንድንወድ ያደርጉናል። መስታምነታት ሴቶች ከተጠቁ ለማያውቁት የማህፀን ህመም ይዳረጋሉ። ህመማቸውን ስለሚያዳምጡ ከሩካቤ ስጋ የሚያፈነግጡ ይሆናል። የዚህ መንፈስ አንዱ ክፋቱ ባለትዳሮችን እጅጉን ይበጠበጣቸዋል። ሚስት መስታምም አሊያም ህልመ ድብዳ መተት ካለባት ባል ሩካቤ ስጋ እንፈጽም ሲላት እሷ ትታመማለች። ባል የሩካቤ ስጋ ፍላጎትና ተነሳሽነት ካለው ሚስት በማታውቀ ህመም ስሜቷ ሙትት፣ ሰውነቷ ክድት ይላል። በዚህ ሚስት ለባሏ ፈቃደኛ ሆነች ስለማይመስለው ጠብ ውስጥ ይገባሉ። አንዳንድ ሴቶች ከባላቸው ጋር ሩካቤ ስጋ መፈጸም ሲፈልጉ ወይም እንደሚፈጽሙ ሲያውቁ ቀድሞ ይታመማሉ። አጋንንቱም ህመሙን ምክንያት እያደረገ የከበረ ሩካቤ ስጋቸውን ይረብሻል፣ ደስታም ይነሳል። በነገራችን ላይ ሰዎችን በህመም በበሽታ የሚያሰቃየው መስታምመተት ብቻ ሳይሆን የቤተሰብም ዛር ሰዎችን በህመም በበሽታ በማሰቃየት ይታወቃል። የቤተሰብ ዛር በህመምና በበሽታ የሚታወቅ ክፉ መንፈስ ነው። የመስታምመተት የህመም ምልክቶቹ ከቤተሰብ ዛር ጋር በብዙ መልኩ ይመሳሰላሉ። የወለላይቱ መቤት ልጆች፣ ዛሬ ዛሬ ብዙዎቻችን ለሰዎች በቀላሉ ነግረን የማናማክረው በህክምና መፍትሄ ያጣንበት ህመም ተሸክመናል። የሚገርመው ይህ ህመም ወደ ህይወታችን የመጣው አንዳንዶቻችን ላይ በድንገት ሌሎቻችን ላይ በጊዜ ሂደት ነው። የመስታምምና የህልመ ድብዳ መተት ብዙዎቹን ከቤት አስወጥቶ አንዳንዱን ሆስፒታል አስተኝቷል። ሌሎችን ደግሞ ከጸበል ደጅ አስጠንቷቸዋል። ህመማቸው ደዌ በሚሆን አጋንንት ወይም መተት ስለመጣ ህመሙ እጅጉን ይከብዳቸዋል። ምክንያቱም በዚህ መተት ወደ ውስጣችን የገባው አጋንንት ከስጋችን፣ ከደማችን፣ ከአጥንታችን፣ ከነፍሳችን ስለሚዋሃድ ህመሙ ስቃዩ ልዩ ነው። ሌላው የመስታምም ወይም የህልመ ድብዳብ መተት በምናውቃቸው የበሽታ ስሞች ራሱን ይሰውራል። ይህ ማለት አንድ ሰው ስለ ነርቭ በሽታ ሙሉ መረጃ ይኖረዋል እንበል። ይህ ሰው መስታምን መተት የተደገመበትን አንድ ነገር ቢረግጥ ወይም ቢይዝና ቢጠቀም በዚህም አጋንንቱ በቁርኝት መልክ ገብቶ እጅና እግሩን ቢይዘው፣ ይህ ሰው ሐኪም ቤት ሄዶ ቢጠየቅ የነርቭ በሽታን ምልክቶች እንደሚናገረው። የሚናገረው ግን ችግሩ ነርቭ ላይ ሳይሆን አጋንንቱ ላይ ነው። በዚህ አጋጣሚ እንግሊዝ እያለው ኦክስፎርድ ከተማ ሄጄ የነበረ በዛም አንድ ወዳጅ ቤት አርፌ ነበረ። ያረፍኩባት ሴት ልቧን ያማታል፣ የቤቷን ደረጃ ስትወጣ ድክም ይላታል። በዚህም ለረጅም ጊዜ በህመም ኖረች። ቤቷ ሳጠምቃት ጮኸች፣ መንፈሱን ተሸኘላት። በኋላ የምንበላውን ምግብ ልታቀርብ ጉድ ጉድ ስትል በፊት የቤቷን ደረጃ በጭንቅና በድካም የምትወጣው እንደ ልጅ በአንዴ ሰተት ብላ ስትወጣ ትደነግጣለች። እዛው ደረጃ ላይ ወደ ታች ወደ ላይ እያለች ስትሞክር ያ ልቧን የሚያደክማት ደረጃውን ስትወጣ የሚደክማት ነገር ይጠፋል። በዚህ መታ የሆነችውን ነገረችኝ፣ እኔም ተደሰትኩኝ። በዛው ተፈወሰች። አንዳንዴ ልባችንን የሚይዘን የሚያደክመን የልብ ሕመም ሳይሆን ልባችን ላይ ሕመም ሆኖ የሚቀመጠው ክፉ መንፈስ ነው። ከዚሁ ከልብ ጋር በተያዘ የአንድ ወዳጅ እህት በድንገት ልቧን ያማታል በዚህም ሆስፒታል ትገባለች። ከዚህ በፊት ምንም አይነት የልብ ህመም የለባትም፣ በድንገት ነው የታመመችው። ሐኪሞቹ በልብ ህመማ ግራ ይጋባሉ። የልብ ምቷ ከፍ ዝቅ ይላል፣ ዝብርቅርቅ ይላል። አመማት ሲሉ ደህና ትሆናለች፣ ደህና ሆነች ሲሉ በጣም ትታመማለች። በዚህ መሃል እህቷ በስልክ ታገናኘኝና በቪዲዮ ኮል ሳውራት በልብ ህመም የሚያሰቃያት ቤተሰቦቿ የሚገብሩት ዛር እንደሆነ ተናገረ። መንፈሱም ታሰረላት። ከመንፈሱ እንደታሰረላት የልብ ምቷ ተስተካከለ። እኔም ባስቸኳይ ኢትዮጵያ መጥታ ጸበል ተጠምቃ መንፈሱ እንዲሸኝላት አደራ አልኳት። እሷም ሻለች። ሐኪሞቹም በጣም ተገርመው ደህና እንደሆነች አረጋግጠው ምንም ሳትነካካ ከሆስፒታል ወጣች። ታሞ የተነሳ እግዚአብሔር ረሳ ሆነና ደህና ስትሆን ያንን መከራ ሕመም ረሳች። ለጸበል ወደ ኢትዮጵያ መምጣቱንም ተወች። ከተወሰኑ እራቶች በኋላ በድጋሚ በድንገት ታመመችና ሆስፒታል ገባች። ሐኪሞችም በአስቸኳይ ልቧ ሰርጀሪ መሰራት እንዳለባት ነገሯት። እሷም እሺ ብላ ሰርጀሪ አደረገች። ከሰርጀሪዋ አገግማ ስትነሳ በእግሯ የሄደችው ልጅ ግራ እጇ እና ግራ እግሯ ፓራላይዝ ሆኖ ልቧ ውስጥ መሳሪያ ገብቶ ዛሬ ሆስፒታል ውስጥ በጽኑ ህሙማን ክፍል በልዩ የሕክምና ክትትል ትገኛለች። መንቀሳቀስ አትችልም፣ መናገርም አትችልም። ነገራችን ላይ በድንገት አሟችሁ ሆስፒታል ስትሄዱ የዛ የመናጤ ህመም ከሆነ ኦፕራሲዮን ለመሆን በጣም ትቸኩላላችሁ። ሳታስቡበት፣ ከራሳችሁ ጋር ሳትመካከሩበት፣ ቤተሰብንም ሳታማክሩ ነው በራሳችሁ ወሰናችሁ ኦፕራሲዮን የምታደርጉት። ስንት ጊዜ ህመሙ አብሯችሁ ኖሮ ሆስፒታል ሄዳችሁ ሐኪሙ እንደ አዲስ ሲነግራችሁ እለቱን የምትሞቱ ይመስላችኋል። ለውሳኔ ተቾክናላችሁ። የሚገርመው የቤተሰብ ዛር በፊት በሬ ታርዶ ነበር የሚከበረው። አሁን ግን እርሷን አሳርዷት ደሟን ግብር አድርጎ ከአልጋ ዋላት። ያኔ መታ ተጠምቃ ቢሸኝላት ኖሮ እንደዚህ አትሆንም ነበረ። እንዲሁም ካሊፎርኒያ ለአገልግሎት በሄድኩ ጊዜ አንድ ልጅ ከሆስፒታል ወጣ፣ ለአገልግሎት መጣች። ሳያት በጣም የምታሳዝነው፣ ፊቷ ሰውነቷ እንደሚያማትና ከአልጋ ተነስታ እንደመጣች ታስታውቃለች። ልትጠመቅ ስትል ምንሽን ነው የሚያምሽ? አልኳት። እዚህ አገልግሎት እንዳናውቄ ነው ከሆስፒታል ወጥቼ የመጣሁት። የሚያመኝ ራስ ምታት ነበረ፣ ጭንቅላቴን ኦፕሬሽን አድርጌ ነው አለች። ቀስ አድርጌ አጥምቂያት፣ አንዳንድ ነገሮችን ጠየቅኳት። ልጅቷ ራሷን ያማታል፣ የራስ ምታት አለባት። ህመሙ ባሰባት፣ እስኪ ሆስፒታል ሄጄ ልታይ ብላ መኪናዋን እየነዳች ነው ሄደችው። ሆስፒታል ገብታ ምርመራ ተደረገላት። ሐኪሞቹ አልጋይዘሽ መታከም አለብሽ ጭንቅላትሽ ውስጥ ይጤ አለ፣ በአስቸኳይ ኦፕራሲዮን ካልሆንሽ ትሞቻለሽ አሏት። እሷም ተደናግጣ እዚያው ፈርማ ኦፕራሲዮን አደረገች። ግን ኦፕራሲዮን ስትደረግ ጭንቅላቷ ውስጥ የጭንቅላት ይጤ አልነበረም። እንዲህ ያስደረጋት የቤተሰቦቿ ዛር ነው። ትክክለኛ ሰጋዊ ህመም ያለባቸው ኦፕሬሽን የሚያደርጉ አሉ። እሱ ልክ ነው። የዛኑ ያህል ያመናት ኦፕሬሽን እያስደረጋቸው አካላቸውን ጤናቸውን የባስ ሲያጡ በዚህም ከቤት የተቀመጡ ብዙ አሉ። ወደ መስታምሙ መተት ምልክት ልምጣና አይን ላይ የሚቀመጥ መስታምም መተት አይናችንን እየቆጠቆጠን እያቃጠለን ላለማየት ችግር ቢዳርገን መተት ሳይሆን ከጊዜ በኋላ የመጣ የማየት ችግር ነው የምንባለው። የወለላይቱ መቤት ልጆች መስታምም ወይም ህልም ድብዳ መተት ካለብን ምናችንን እንደሚያመን የቱ ጋር እንደሚያመን በውል አናውቅም። በሕክምናው መፍትሄ ለማግኘት እንደክማለን፣ ገንዘባችንንም እንጨርሳለን ግን ህመሙ እንኳን ሊተውን ፋታ አልሰጥ ይለናል። እየባሰም ሄዳል። መስታም መተት ወይም ህልመ ድብዳ መተት ከተመተተብን ጨጓራችንን አሞን፣ እሱን ስንገላገል ኩላሊታችንን ያመናል። ኩላሊታችንን ሲተውን ልባችንን፣ ልባችንን ሲተውን ራሳችንን ያመናል። የራስ ምታቱን ተወን ብለን እፎይ ሳንል ህመሙ አመል ነስቶን፣ ብስጩ ነጭናጭ አድርጎን ከራሳችን ሰው ጋር ያጣለናል። መስታምን መተት በክፉ መናፍስት የመጣ ህመም ስለሆነ ህመማችን በዘመናዊ መሳሪያ ለምሳሌ በሲቲ ስካን፣ በኤምአርአይ፣ በአልትራሳውንድ፣ በላብራቶሪ ምርመራና በየትኛውም የህክምና ጥበብ አይገኝም። ምክንያቱም ሐኪምና ዘመናዊ የህክምና መሳሪያዎች ክፉ መናፍስትን ማየትና መለየት ስለማይችሉ ህመማችን ሐኪሙም የህክምና መሳሪያውም ሰውም አያውቅልንም። በመስታምን መተት የመጣ ህመም የክፉ መንፈስ ህመም ስለሆነ ካላወቅንበት በህክምናው ገንዘባችንን ጊዜያችንን ጨርሰን ህመሙ ሊገርለን ይችላል። ሌላው የመስታምን መተት ጉዳት ውስጣችን የገባው በህመም ተመስሎ የሚያሰቃየን ክፉ መንፈስ ራሱን ወደሚታወቅ በሽታ ቀይሮ ወይም አጋንንቱ ደዌ ሆኖ በሚታወቅ በሽታ ተመስሎ ሊገርለን ይችላል። ወለላይቱን መቤት ልጆች አንዳንዶች እኮ ታመው በታወቁ ሐኪሞች በዘመናዊ የህክምና መሳሪያዎች ህመማቸው አልታወቅ፣ ህመማቸው አልድን ብሎ የሚሞቱት አንድም በመስታምም መተት ወይም በቤተሰብ ዛር ምክንያት ነው። የሚገርማችሁ ህመማችሁ በመስታምም መተት የመጣ ሆኖ እናንተ ግን ሳታውቁ ሆስፒታል ብትሄዱ የመስታምም መተቱ የሌለባችሁን ህመም ወይም እናንተ ከሚያማችሁ ህመም ጋር የማይገናኝ ህመም አለባችሁ አስ ብሎ ሊያስጎዳችሁ ይችላል። ልክ ልቧን ኦፕራሲዮን እንዳስደረጋት ልጅ እናንተ የሚያማችሁ ሌላ አለባችሁ የምትባሉት ህመም ሌላ ይሆናል። በዚህም ያለ ህመማችሁ ወይም በተሳሳተ የህመም ምልክት ኦፕራሲዮን ልትሆኑ ትችላላችሁ። እድናለሁ ብላችሁ ሄዳችሁ ሌላ በሽታ ሸምታችሁ ልትመለሱ ትችላላችሁ። አሊያም በሌለባችሁ ህመምና በህክምናው ስህተት ሊያስጎዳችሁ ይችላል። ሌላው አንዳንዶች በጥሩ የሥራ ሁኔታና ስልጣን ላይ ያሉ ባልታወቀ ድንገተኛ ህመምና ራሱን በሌላ በሽታ ስም በሰወረ መስታም መተት ታመው ስራቸውን መስራት አቅቷቸው ከስራ ገበታቸው ተነስተው ከአልጋ ውለዋል። ሌሎቹም በየሐኪም ቤቱና በየጸብሉ ደጅ ይጠናሉ። አንድ ሰው ጥሩ የስራ ቦታ ወይም ስልጣን ላይ ቢቀመጥ በዚህ ሰው በስልጣኑ በደረጃው የቀናበት ተቀናቃኙ መስታም መተት ሲያስመትትበት ያ ሰው በኃላፊነት ቦታ ላይ ሆኖ እየሰራ በድንገት ያሟል። የስራ ቦታ ሲሆን ሁል ጊዜ በማያቆም ህመም ይሰቃያል። ባስካለ መስታምን መተቱ ከስራ ውጭ ያደርገዋል። መስታምን መተት ያስደገመበትም ሰው የእሱን ስልጣንና ደረጃ ይዞ ይሰራል። በስራው ዓለም፣ በስልጣኑ ዓለም ሰዎች በስልጣን የሚጋፉት አንዱ በመስተባረርና በመስታምን መተት ነው። አንዳንዱን በስልጣኑ በደረጃው በመቅናት በመስተባረር ወይም በመስታምን መተት ከስራውና ከስልጣኑ ከደረጃ ውጪ ያደርጓል። በጣም የሚገርማችሁ እናንተን የሚጠሉ በእናንተ ነገር የሚቀኑ ግን በመተት መግደል የማይፈልጉ ስቃዮቹን ደግሞ የሚፈልጉ ክፉ ሰዎች ደፍተራ ጋር ሄደው ብር ከፍለው እከሌን ወይም እከሌትን እንዲሞቱ ሳይሆን እንዲሰቃዩ ፈልጋሉ ብለው ለማስመተት ሲፈልጉ፣ ደፍተራዎቹ መተተኞቹ ይመተትበት የተባለው ሰው ላይ የሚልኩት መተት የመስታምም ነው። ምክንያቱም ግደልልኝ ሳይሆን አሰቃይልኝ ስላሉ ይህንን መስታምም መተት በነገራችን ላይ ራሳቸው መተተኞቹ እርስ በርስ የሚፈታተሹበት የሚጎዳዱበትና የሚበቃቀሉበት መተት ነው። ወዳጆቼ በህልመ ድብዳብ አሊያም በመስታምም መተት የመጣብን በሽታ አንዱ ክፉ ጠባዩ እኛን አስከፍቶ አስታማሚዎቻችንን ማስከፋቱ ነው። በዚህ መተት ውስጣችን የሰረጸው አጋንንት መልካም አመላችንን ቀይሮ ነጭናጫነትንና ተጨቃጫቂነትን በላያችን ላይ ከምሮ ለሚያውቁን ሰዎች የማያውቁን ሰው ያደርገናል። ብዙ ጊዜ መስታምን መተትና ህልመድብዳ መተት የሚመተትብን ተቀናቃኞቻችን እኛን ከነሱ ውድድር ውጭ ለማድረግ ነው። እኛ እስካለን የእነሱ ገበያ የሚርቅ እህሏቸው የሚደርቅ ህይወታቸው የማይዘልቅ ስለማይመስላቸው እነሱ ባወቁት እኛ ባላወቅነው መተት ከህይወት ያስወግዱናል። ወደኛ በመተት የመጣብንን ህመምና በሽታ ሳይንሳዊ ትንታኔ እየተሰጠው በእጃችን ያለው ባለመፍትሄ ችግር መፍትሄ አልባ ሆኖ በመሰወር ከእኛ ጋራ በቁርኝት ይኖራል። ወዳጆች፣ ለአመታት ምኑንም በማናውቀው የህመማችን ምክንያት ባላወቅነው ስም የለሽ በሽታ የምንሰቃይ ከሆነ እባካችሁ ጊዜያችንን ገንዘባችንን አናባክን። ምሳን ንግባና ጸበል እንጠመቅ። ያኔ የዘመናት እንቆቅልሻችንና የህመማችንን ቋጥሮ በእግዚአብሔር ኃይል ይፈታል። ያጣነውንም ጤና ይመለሳል። እዚህ ላይ ልብ ልትሉት የምፈልገው በመስታምነተት ወይም በክፉ መናፍስት የሚመጣብን ህመም በሽታ በጸሎት በጸበል በቅባ ቅዱስ ለመፈወስ ትዕግስት ይጠይቃል። ምክንያቱም በመተት የገባ ክፉ መንፈስ አንደኛ ራሱ ህመም ሆኖ ይቀመጣል፣ ወይም በህመም ሰውን ያሰቃያል። ሁለተኛ ውስጣችን ገብቶ ደዌ ሆኖ ተቀይሮ ህመም ሆኖ ያሰቃይናል። ስለዚህ ህመም ሆኖና ወደ ህመም ተቀይሮ ለምሳሌ የውስጥ አካላትን በመጉዳት ሊሆን ይችላል። የተለያየ ካንሰር አይነት ሊሆን ይችላል። በልብ ህመም ሊሆን ይችላል። በጨጓራ ህመም ሊሆን ይችላል። በአጥንትና በስጋ ደዌ ህመም ሊሆን ይችላል። በዚህ መልኩ ወደ በሽታ የተቀየረው አጋንንት ለመላቀቅ ወይም በመስታምን መተት ምክንያት የመጣውን ህመም ለመፈወስ ጸበል ሳይሰለችው አዘውትሮ በትዕግስት መጠመቅ፣ ጸበል በደንብ መጠጣት፣ የሚያመን ቦታ እምነት እና ቅባ ቅዱስ መቀባት፣ ሌላው ንስሐ መግባት። ምክንያቱም የሚያመን በስጋችን ነው ወይም ስጋችንን ነው። ነገር ግን ንስሐ ስንገባ ነፍሳችን ናት የምትድ ነው። ስለዚህ በነፍሳችን ከዳንን በስጋችን መዳን ቀላል ስለሆነ አስቀድመን ልሳ መግባት ይገባል። ሰይፈ ስላሴን በመጸለይ ስላሴን መማጸን፣ ሰይፈ መለኮትን፣ ውዳሴ አምላክን በመጸለይ መድሃን ያለምን መማጸን፣ ውዳሴ ማርያምን፣ አርጋኑንን፣ የሰኔ ጎልጎታን፣ ጸሎተ ባርቶስን፣ መልከ ማርያምን እየጸለዩ እመቤታችንን ማሪኝ፣ አስምሪኝ፣ ህመሜን አንሽልኝ ብሎ እመቤታችንን መማጸን በለተቀናቸው የሚውሉትን ቅዱሳን መላእክትን ቅዱሳንን መልካቸውን በመጸለይ መማጸን። ከበረታን ደግሞ እውነተኛ ንስሐ ገብተን የጌታችንን ቅዱስ ስጋውንና ክቡር ደሙን መቀበል። ቅዱስ ቁርባን ስንቀበል የምናገኘው ጸጋ መለኮት እሳተ መለኮት በስጋችን ውስጥ የተደበቀውን ክፉ መንፈስ ያርቅልናል። በክፉ መናፍስት ምክንያት የመጣብንን ህማመ ስጋ ይፈውሰናል። ሌላው የበረታችሁ በእርትታችሁ ስገዱ። በስጋችን ውስጥ በመስታም መተት ህመም ሆኖ የተደበቀው ክፉ መንፈስ በርትተን ስንሰግድ እንደ ቅጠል ይረክፋል፣ ከስጋችን ውስጥ ይጠፋል። እንዲሁም ክፉ መንፈስ ደዌ ሆኖ ውስጣችን ከተቀመጠ ስንሰግድ ክፉ መንፈስ ከውስጣችን እየጠፋ ሲመጣ ህመማችንም ከውስጣችን ይጠፋል። መርሳት የሌለባችሁ ደግሞ በመስታም መተት በህመም እየተሰቃያችሁ በዚህም ለመፈወስ ንስሐ ገብታችሁ ጸልያችሁ ጾማችሁ ሰግዳችሁ ቅዱስ ቁርባን ተቀብላችሁ እምነት ቅባ ቅዱስ ተቀብታችሁ ካልተፈወሳችሁ አንደኛ የእግዚአብሔርን የማዳን እጅ በትዕግስት ጠብቁ። ሁለተኛ ህመማችሁ ደዌ ዘበጸጋ ወይም ለጸጋና ለክብር የተሰጣችሁ ህመም ሊሆን ስለሚችል ከህመማችሁ ጋር ተስማምታችሁ በህመማችሁ ሳታማርሩ፣ እግዚአብሔርን ላይም ሳትማረሩ ጊዜያችሁን ጠብቁ። መዝሙረኛው ቅዱስ ዳዊት በመዝሙር 119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 ለምን ከእግዚአብሔር መንፈስን እንለምናለና ሞገሳችን እንዲሆን አራት ነገሮችን ይሰራል፤ መንፈስ ቅዱስ ዋና ዋናዎቹ፣ አንደኛ ህሊናችንና አእምሯችንን ወደ ሰማይ ይለውጣል። ሁለተኛ የነካነውንና ያየነውን ሁሉ እግዚአብሔር አምላክ በመንፈሱ በኩል ይባርካል። ሦስተኛ ከእኛም የሚወለዱት ልጆች